ዓለምን እያነጋገረች ያለች የኢራኗ ጋዜጠኛ ቀጥታ ስርጭት ላይ ያለች ነበር። አየር ድብደባው የተፈጸመው በዋና ኢራን ቴሌቪዥን ጣቢያ ስቱዲዮ ላይ። በእስራኤል የተመታው ቴሌቪዥን ጣቢያ እስራኤል የኢራንን የመንግስት ቴሌቪዥን ጣቢያ የህንጻ መታች። ጥቃቱ የተሰነዘረው በዋና ከተማዋ ትሄራን ሲሆን ጥቃቱ በቀጥታ ስርጭት ለዓለም ታይቷል። በጣቢያው ስቱዲዮ የህንፃው ፍርስራሽ ሲወድቅና በቦታው የነበሩ አቅራቢዎች ከካሜራ ሲወጡም ተስተውሏል። ጣቢያው በውል ያልታወቁ ሰራተኞቼ ተገደሉብኛል በምልም የወቀሰ ሲሆን ኢራን በቴላቪቭ ላይ ከባድ ጥቃት እንደምትፈጽም ዝታለች። እስራኤል በኢራን አየር ክልል ላይ ሙሉ የበላይነት ወስጃለሁ ባልችበት ቅጽበት ነው አስፈሪ ጥቃት የተሰነዘረው። በራን ሚራባዊ ክፍል በሆስፒታል ላይ በእስራኤል ጥቃት አድርሳለች በሚልም ቴህራንን ከሳለች። የኢራን ጦር ለወታደራዊ አላማ ይጠቀምበታል የሚል ምክንያቷን እስራኤል ብታስቀምጥም ቴህራን የእስራኤል ባህር ጥፋት ነው የሚል ምላሽ ሰጥታለች። የኢራን ባለስልጣናትና የፕሬስ ነጻነት ቡድን ጥቃቱን አውግዘዋል። ሚኪ ወርልድ ኒውስን ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ ያለም አቀፍን ያግኘው። ሰላም ቆዩልኝ።